ያው ኬድም የፈጠረብኝ ነገሮች ምናምን እኔ ላይ የሆነ ማረሳቸውን ነገሮች ነው ያደረገው። ይህ ችግሩ ተፈቷል። ሀይሚዬ ፈታ በይ ፈታ በይ ዛሬ ማለት ነው። የሚያስቅ ቪዲዮ ይመጥቻለሁ እና እያያችሁ እናንተም ዘና ፈታ በሉ። ድምፁን አጥፍቸዋለሁ እንዳይደብራችሁ። የኛ ውድ ቤተሰቦች በጣም የሚያስቅ ሀይሚና ብሩኬም እንደሆን ቢሰሩት ብዬ አስባለሁ። እዚጋ ጋር ቁርስ ሰርቷል፣ ጠዋት ተነስቶ እንግዲህ ልክ እንደ ብሩኬ እንደ በቀደሙ ማለት ነው። ከዛ ግን ተንኮል ሁሉ ጊዜ የሚያቀርብላት ማለት ነው፣ ሁሌ ተንኮል። ቤተሰቦች እና ዛሬ ውድን ማለት ነው ፈታ ዘና ብዬ በሳቅ የሞትኩት የእኔ ውድ ቤተሰቦች፣ እንዴት ናቸው? ጉላቸው እንዴት ነበር እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ድምፁን አጥፍቸው እንግዲህ እነዚህ በልና ሚስቶች ማለት ኢንተርቪውም ተደርገዋል ከዚህ በፊት ኢንተርቪው ላይ ስለ ትዳር ምናምን ያለውን ነገር አውርተዋል አንዳንድ ነገሮች ማለት ነው ብዙ ነገር የሚያስተምር ነገር ይለቃሉ በእንትናቸው ማለት ነው በብዛት ግን ማለት ነው ሚስጡን በማሰቃየት ነው የሚታወቀው ማለት ነው እና በጣም በጣም በጣም በጣም የምትገርም ናት፣ ባለቤቱ ማለት ነው። በጣም የሚያናድድ ነገር አድርጓት ማለት ነው። ቅጥል ብላ እኮ ነው ቅጥል ብላ ምንም አይነት የሆነ በቃ እኔ እንጃ እንዴት ቃል ተገባብተው ይሁን ምን ይሁን ብቻ አላውቅም። ያመረረ ነገር አታደርስበትም። እኔ እያየሁት በሳቅ በቃ በሳቅ ነው የሞትኩት። ና ቀርጽ ድምፅ የኔ ሲቀረጽ ድምፅ አለው የእነሱ ደግሞ የሰው ድምፅ ያው ቻና ላይ ሲገባ በጥሩ አይመጣም እና ብቻ ግን በጣም የሳኩበት ዘና ፈታ ያልኩበት ሀይሚና ብሩኬ እንደዚህ አይነት ነገር የሚያስቅ ነገር እነሱን የማይጎዳ ነገር ቢጀምሩ ብዬ ያሰብኩት ቪዲዮ ነው ኦልሬዲ በጣም ነው የሳኩት በጣም ማለት ነው እና በቃ እዚህ ጋር ማለት ነው አቃጠላት አይገልፀውም እሱ እንዳያቃጥለው በሶፍት አንስቶ አያችሁት ስራው ይሁ እናንተ እንዴት አይነት ግን ክፉ ባላል አንዳንድ ባል ማለት ነው አያጆቴ በባዶ ነው ያነሳሁት። አላለም እንዴ ጭራሽ እኮ የዘጠኝ ወር ማለት የሶስት ወር ሕፃን ልጅ ነው ያደረጋት። በሶፍት አንስቶ ተንኮሉ። ተንኮል አይደለም፣ ጋይስ። ሁሌ የሚያሰቃያት እሷ እሱ ነው። እሷ ብዙም አይደለች። ያሳዝናታል ነገር እና ይሄው እንዴት እንደሚያቃጥል እሱ ግን በሶፍት ነው ያነሳው። በሶፍት አንስቶ በሶፍት አላነሳውም እናንተ እኮ። ተኩስ አድርጊው በደንብ እኒህ ቅምስ ያደርገው እንጂ እንደዚህ እኔ በህይወቴ በሳቅ በሳቅ በሳቅ ነው የሞትኩት። እግዚአብሔርን ከጣራ በላይ የሳቅ ሳቅ። ዛሬ እሁድ ቀኔን ያሳመሩልኝ ሰዎች እነዚህ ናቸው። ትናንትና ነው ያወቅኳቸው። ትናንት ነው ፎሎ ያደረኳቸው ማለት ነው። ተናዳ ቁርሱን ሳትበላ ሄደች ማለት ነው። የኛ ውድ ቤተሰቦች እና እየገባችሁ ፎሎ አድርጓቸው። ፎሎ አርጊያቸዋል ኦረዲ ሞጥላቸዋ ብየስፋ አርጋለሁ። እንዲሁም ደግሞ የምታውቋቸው ልትኖሩ ትችላላችሁ። የኛ ውድ ቤተሰቦች እና ብቻ በጣም በሳቅ ነው የሞትኩት። እዚህ ጋር ደግሞ እንደምታዩት ማለት ነው ኤሌክትሪክ ይዞኛል ብሎ ወድቆባታል ማለት ነው። ሁሌ ነው በቃ ቅጥል የሚያደርጋት ማለት ነው። እንዴት ቁቁታውን እንደለቀቀችው እዚህ ጋር ድምፁን ብሰሙ በኢየሱስ፣ በጣም ነው የሚያስደነግጠው፣ ግን ለቻናል ጥሩ ስላልሆነ ነው ያው የቲክቶክ ላይ የፈለጋችሁት እና ምጭ ቻናል ላይ ግን ትንሽ ይከብዳል እና ነገረ ስራውን ዝም ብላችሁ እዩት ብቻ። አፉ ላይ የሆነ እንትን ምንድን ነው ቆበር የሚያስደፍቅ የሚመስል ኤሌትሪክ ሲዝ ቆበር ይደፍቅ የለ የምትይዘውን የምጨብጠውን ያጣችሁ ብስማ አቤት አቤት አቤት አቤት አቤት ስኮረኩረው እዚህ ጋር ማለት ነው። ስኮረኩረው ነቃ እዚህ ጋር ማለት ነው። በስ ማውል ሲያስጣላ ቆበሩ ማለት ነው። ጌታ ወይ ትክክለ ኮርኩራው ቆሎ እዚህ ጋር የተነሳው እንዲህ ደንግጣ እናንተ ፍራንክ እንዲህ ያስደነግጣል። አረኛ ሃይሚ ተመስገን። እንዲህ ሃይሚዬ ይሁ አዩ ጋጠቹ አይገልጸም ይገባዋል በደንብ ጥርስሽ እንዳይወልቅና ብቻ ሌላ ታሪክ እንዳይፈጠር እንጂ በጣም በቃ ተናዳለች፣ ጨስ ብላለች። እና ግርም የምትለኝ ሴት ናት። በነገራች ላይ ትግስቷ የትግስቷ ጥግ በጣም በቃ ደስ ይለኛል እግዚአብሔርን ትግስቷ ማለት ነው። እንደዛ ሆና የምታደርጋቸው ነገሮች በጣም ቁጥብ የሆነ ነገር ነውና ብቻ በጣም ከባድ ነው። እዚህ ጋር ደግሞ ተመልከቱ እንግዲህ ተኝታ እሷ ቀደም ብላ ከስራ መጣ ተኝታ፣ ከዛ ከመኝታዋ ቀስቅሷት ኖ ከስራ እንደገባ ዱቄት ነፋባት እንጂ ከስራዋ እንደገባ ዱቄት አደረገባት። ከዛ በኋላ እስከመጨረሻ ድረስ እዩት። ብቻ በቤታችሁ እንደዚህ ዘና ፈታ እያላችሁ እንደዚህ አይነት ቪዲዮ እየሰራችሁም ከሰው ልጆች ጋር እንደምትዝናኑና እንዲሁም ደግሞ ያው ትዕግስት ካላችሁ ይሁ ፀጉሯ ላይ እንዴት እንደሚያደርግባት ይሁት፣ ፀጉሯ ላይ ተኝታለች። ኮሳ ወይ እኔ ግን አሰሚም እንዲቆይ ሲገባ እንደ ጨዋ ሶፋ ላይ ተኝታለች። ሀያችሁ እንዲህ አይነት ባል እኔ አይቼ አላቅም። ጨካኝ ባል እዩ፣ እንግዲህ ያው መጨረሻው ማለት ነው። አሁን ነቃች። የሆነ ቦታ እንሄድ አላት። ደግሞ እንደሚወስዳት ነገር ማለት ነው። የሚወስዳት አይመስልም። አይወስዳትም እኮ። ወይኔ እናቴ ነቃች። አንገቴን አመመኛለች። ለስንት ሰዓት እንደተኛች ባል አቅም። አንገቷን አመማት ማለት ነው ጋይስ። መነሳት አቃታት። ተነሺ እንሄድ፣ ውጪ ራት ልጋብዝሽ እያላት ነው። የኛ ነገር፣ የሴቶች ነገር ትላላችሁ ቆይ አሁን አለት እራስ እዚህ ላይ ምን አስተኛሽ? አሁን አንቺስ? እንደዚህ አሁን እንግዲህ ሜካፕ ነው ብሎ ይሸውዳታል ማለት ነው። ጋይስ ዝም ብላችሁ ይሁ መጨረሻው። እኔ በሳቅ ነው የሞትኩት። ድምጹ ቢገባ በጣም ጥሩ ነበር፣ ግን ድምጹ ለቻናል ጥሩ አይደለም። በጣም በቃ እኔ ዛሬ ቀኔን ያሳመሩልኝ ልጆች እነዚህ ልጆች ናቸው። የምሬን ስነግራችሁ ማለት ነው። እግዚአብሔርን ጭቅጭቃቸው በጣም በቃ ሲያስቅ አይገልፀውም። አሁን እዚህ ጋር ለመነሳት እየተጣጣረች ነው። ይህ እንግዲህ ፅብላች ህይወት፣ እዩ መጨረሻ። ቆይ እዚህ ላይ እንዴት ሰው ይተኛል? ቆይ ዲ ትራስ የለም እንዴ? በቤቱ የሶፋ ትራስ የለም? ወይኔ ፊትሽ ምንድነው? አላላትም ሊያራግፍልሽ? ነፍቶባት ሲበቃው እኮ ነው። አስባችሁታል። እሱ ተንኮለኛ ተንኮለኛ ተንከሲስ ባል ነው እናንተ። ልብስሽን አስተካኪ፣ ፀጉርሽን አላየሽ። ህይወት አሁን ነው የምታየው ገና አሁን ነው ገና የምትነቀው። እዩ አሁን አየችው። እዩ እንግዲህ መጨረሻዋን ወዮ። አንተን አደላ አላለችም። ጉድ ጦጣ አደረጋት እኮ ጦጣ አድርጓት ቁጫ አላለም። መጨረሻዋን አያችሁ። እንዲህ እንደተጫወተባት ማለት ነው። እንግዲህ ጉድ እኮ ነው። እንዲህ አይነት እንባል አለ እናንተ ዞር ዞር እያላችሁ። አይ ሚና ብሩኬን ተመስገን በሉ አያችሁ። ወይኔ ዛሬ ቀን አሳበዳት። በቃ አያችሁ። እንዲህ ቆይ፣ እንደዚህ አይነት ፕራንክ ይደረጋል? እንዲቆይ በስም ግን እንዲህም እንዲህ ሆኖ እንዲህ አይነት የሚያስጠላ ፕራንክ ተደራርገው፣ አንድ ቀን ተጣልተው አላየኋቸውም፣ ግን በስተመጨረሻ ላይ ግን እፈራላችኋለሁ። እና በቃ እናደዳት እዚህ ጋር ማለት ነው። አቃጠላት። አይገልጽም። አሁን ቆይ ሻወር ነው ትገባው ወይስ ምንድር ብታደርገው ጉድ ኮነ። ሁሌ ወደ መጋረጃ የምትገባው ነገር በጣም ነው የሚያስቀኝ። ሁል ጊዜ ነው የሚያሰቃያት። ጌታ ምስክሬ ነው። በስመ አብ ወልዶ መንፈስ ቅዱስ ይ ኢትዮጵያ መሰለ የሚኖሩት አይደነ አላውቅም። ብቻ ግን በጣም በጣም በጣም በጣም ያሰቃያታል። ቀደም ውጥት እያለች የምትዝታዛቻ በጣም ነው የምትገርመኝ እግዚአብሔርን በጣም ነው የሳቅኩት ዛሬ በህይወቴ ስቄ አላቅም፣ እንደ ዛሬ ማለት ነው። እና እናንተም ፈታ ዘና ትሉበታላችሁ ብዬ ተስፋ አድርጋለሁ። ያው ድምፁን ያላስገባሁት ነግሬያችኋለሁ፣ ስለማይቻል ነው። እንግዲህ ሁላችሁም በእንደዚህ አይነት ቪዲዮ ያው በቤታችሁ ዘና ፈታ ትላላችሁ፣ በደቂቃ ውስጥ ማለት ነው። በረዶውን ይሄን ሁላ ጠልጅ ከኋላዋ በጆጉ ሙጅር አላረገባትም ወይ ጉድ! ፈጣሪ ትግስት ውስጠኝ ረበስ የአንዳንድ ወንዶች ተንኮል ይዩት። በረዶ ማለት ነው እንደዚህ አድርጎ አጠራቅሞ ከዛ ሄዶ እንዴት እንደሚሰራላት እዩ፣ እንግዲህ እስከ መጨረሻ ድረስ ማለት ነው። እስከመጨረሻ እዩ፣ ብቻ ምን እንደሚያደርጋት ማለት ነው። በዚህ ልክ ተንኮል፣ በዚህ ልክ ለቪዲዮ እረ፣ ረጅም ርቀት መጓዝ። አሁን እንግዲህ እንደደና ሰው ውሃ ስጭኝ ነው ምናምን የምን ነበር የሆነ ነገር ይላታ የሆነ ነገር እያወራት ነው። እሷ ደግሞ ጸጉሯን እያስተካከለች ነው። ሻማ ልታበራ ብድግ ትላለች ማለት ነው። ጋይስ፣ ከዛ ስራውን ይሰራል። አጅር የጨዋ ይመስላል። እኔ እኮ ከአንድ ቀን አንድ ቀን ማትነቂው ለምንድን ነው? ኔ ጨዋታ ሁሉ ጊዜ ነው የሚያጃጅላት፣ ሁሉ ጊዜ ነው የሚያሞኛት። እየምሬን ነው። ኧረ ወይኔ በሳቅ ሞትኩኝ። እዚህ ጋማ መስማ ሱሪዋን ጭራሽ ኮ ሳባ አድርጎ ነው ክትት ያደረገባት ማለት ነው። ጊዜ ቢሆን አንድ ጆግ በረዶ የምትዲ ረ ፈጣሪ የትዕግስት ስጠይቅ ተመጨረሻ ይው ብቻ፣ ዝም ብላችሁ ይሁ እናንተ ማለት ነው። እንግዲህ ታይት ነው የለበሰችው። አስባችሁታል? ታይት ነው የለበሰችው። ግን እሱ እንዴት እንዳደረገ ይሁት አልሳካ ብሎታል። አሁን እያጠና ነው እንዴት እንደሚያሳካው ማለት ነው። አሁን እንግዲህ ይሁ ይሁ እንዴት እንደሚያደርግላት ማለት ነው። ይሁ ይሁ ይሁ ይሁ እንግዲህ አስባችሁታል በስ አሬ ትዕግስት ስጠኝ። ምን አይነት ጭካኔ፣ ምን አይነት ተንኮል ነው? የምር እንዴ? አረ እንደ ወይኔ እናቴ እርብስማም ብርድ ከሆነ ጉር ነው፣ ሁሉ ጊዜ ነው፣ ቅጥል ነው የሚያደርጋት። በስማም እንዲህ አይነትም ባል አለ? ጋይስ አያችኋል? ምታደረገውንየምታደረገውን የምትይዘው ነው የጨበጠው የምጨበጠው ያሳጣት። እውነት እኔም እነዚህ ልጆች ዛሬ ፍርስ ብዬ ነው አልኩት። ፍርስ ምን አቅም አለሽ እና ነው አሁን ዝም በይ እባክሽና። እሷም በጀርባው ከተተች። ለማንኛውም አንዳንዴ እንደው ትዳር ደስ ይላል። ይህ ሕፃን ጨዋታ ይህ ምር ማለት ነው። ረበስማማ እናንተማ እንጃ። ትላንትና ጀምሬ ነው መከታተሉ የጀመርኩት ቲክታከራቸው ማለት ነው። እና ብዙ ቦታ ኢንተርቪው ተደርጓል። እንበይን ጨረስኩ። ዛሬ ጌታን ሳልፈልግ ነው የሳቅኩት። የምሬ ነው። እናንተ ያስቃችኋል ብዬ ነው ያመጣሁት። እንግዲህ ከወደዳችሁት ዘና ፈታ በሉበት። በእርግጥ ድምጽ ቢኖረው በጣም ደስ ይል ነበር፣ ነገር ግን ድምጹ ማስገባት አልቻልኩም። የኛ ወድ ቤት ሰዎች እናመሰግናለን። እንግዲህ በጣም ነው የሳቅኩት። በጣም እንደደሰትኩት ባይ